ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደ ተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ታክሲንና ኖህ ባሉበት ጽምሮ እየተራመደ ትደርሳለች። ኖህም ይናገራል፣ እማይ የት ነበር ያለሽው? እስካሁን ድረስ በጣም ተጨንቀን እየጻፍንልሽ ነበረ። ቴክስት ልከናል። ደውለንልሽ ነበረ፣ ነገር ግን አልመጣሽም ነበር። ምላሽ አልሰጠሽም። ምን እያደረግሽ ነበር? እማይ ተጨንቀን ነበር። ጽምሮም ትናገራለች፣ ታክሲን፣ እኔ እናንተ ማውራት ያለብን ነገር አለ። መነጋገር አለብን። ከዚህ በተጨማሪ ደግሞ ኖህም ቢሆን እዚህ አለ። ስለዚህ በእርግጠኝነት ነግሮ ሊሆን ይችላል የምናገረውን ነገር። ነገር ግን ይህንን ነገር ከእኔ ብሰማው የተሻለ ይመስለኛል። መልካም በቃ አንቺ እንዳልሽ ሆነ። ቁጭ ብለን ማውራት እንችላለን። አረፍ ቤ። አዎ እንግዲህ የእውነታው ታክሲን ሀሊል መጥቷል። የልጆች አባት መጀመሪያ ቀድሞ ያገኛቸው እነሱን ነበረ እያለች ኖህን በምልክት ታሳያለች። በመጨረሻ እኔን አግኝቶኛል። ተገናኝተን ነበረ ጭራሽ በሰራው ስራ ማፈር ሲገባው መሬት ተሰንጥቃ ተዋጠኝ ማለት ሲገባው ምክንያት እየደረደረ ነው ያለው። ይኸውልህ ታክሲን ጭራሽ ምን እንደሚል ታውቃለህ? እንዳልደፈረኝ እየተናገረ ነው። በሰራው ስራ በፍጹም አልተጸጸተም። እንዳልደፈረኝ ነው እየተናገረ ያለው። ይብስ ብሎ እኔ ለገንዘብ ብዬ ጥየው እንደሄድኩ ሌላ ሰው እንዳገባው የተለያዩ ውሸቶችን እየደረደረ ነገረኝ። በመጨረሻም እንግዲህ ታክሲን ልጆቼን፣ ኖህንና እንዲሁም ደግሞ ሜሊክን በድጋሚ ጭንቅላታቸውን እየበጠበጣቸው ነው ያለው። አዎ እኔ ውሸታም እንደሆንኩ እየተናገረ ነው ያለው። በእርግጠኝነት ግን ልጆቼ አላመኑትም ጥም አይደለም እንዴ ነው አላመናችሁትም፣ ጥም አይደል በፍጹም እኛ አላመን ነው መማይ አንተስ ብትሆን ታምነዋለህ እንዴ ታክሲን? የሚናገረው ነገር አንተን ቢያናገርህ ታምነዋለህ ወይ ንገረኝ። አልደፈርኳትም ቢሉ ቢናገር ታምነዋለህ? ልታምነው ትችላለህ? ትሽራለ ንገረኝ እንጂ ታክሲን፣ እኔ በምናገረው ነገር አትተማመንም ወይ ትጠራጠራለህ? ወይ እውነት አይደለም ወይ ነው የተናገርኩት? ደፍሮኛ አይደለም ወይ ንገረኝ? እያለች ታፋ ትጠዋለች። ታክሲን ይናገራል ሱምሮ አይኖቹን እያየ ትናገራለች። ስለዚህ አንተም ጠርጥረሃል ማለት ነው። እኔ የተናገርኩት ነገር እውነት አይደለም ብለህ ታስባለህ ማለት ነው። ኧረ በፍጹም እንደዛ አይደለም። እንበዋክረር እንዳለ ትናገራለች ነው እንጂ ነው። አዎ እኔ ስናገር ምንም አይነት ምላሽ ለመስጠት ፈቃደኛ ያልሆንከው ለእዛ ነው። እሱን ታምነዋለህ ማለት ነው። እኔ የተናገርኩትን ነገር እውነት ነው ብለህ አልተቀበልክም ማለት ነው። ፊቴ ላይ ይታያል አይኖቹ ውስጥ መመልከት እችላለሁ። እያሌ ከተቀመጠችበት ትነሳለች። አይሆንም፣ ይኸውልሽ ሱምሩ። ስለዚህ እኔን የሚያምን ሰው የለም ማለት ነው። ልጆቼም አንተም አታምኑኝም ማለት ነው። አይደለም፣ በእውነት ይህን ነገር ማመን ይከብደኛል። ታክሲን፣ በእውነት አላምንም እኔ በፍጹም አላምንም። እንዴት አንደኛችሁ እንኳን አትረዱኝም? እንዴት አታምኑኝም እናንተ? ይኸውልሽ ምን መሰለሽ ሱምሩ። ይኸውልህ፣ እኔ የምናገረውን ነገር ውሸት ነው ብለህ የምታምን ከሆነ እኔ የምናገረውን ነገር ከተጠራጠርክ ይህን ያንተ ጉዳይ ያበቃል። እዚህ ጋር ታስሽ እኔ እናንተ ያበቃልናል። በቃ አለቀ። ምን እያልሽ ሊያለሽ አተንካኝ በእጅ በፍጹም እንዳነቀኝ አብቅቷል ማሊን እና አንተ ጉዳይ፣ በቃ ምን እያልሽ ነው ያለሽው? ስምሮ አልተረዳሽኝም። ይኸውልሽ ምን እያልሽ ነው ያለሽው? እየተራመደችም ስትሄድ ይከተላታል። ኖህም ይናገራል። እማዬ ቆይ አንድ ጊዜ እየተከተለ ታክሲንም፣ ይኸውልሽ ምን መሰለሽ ስምሮ፣ እማዬ እባክሽ ተረጋጊ። ወደ እነ የምትሄጂው በዚህ መሀል ኖህ ሳሎን እንደቆመ የተለያዩ ድምጾችን በጭንቅላት ውስጥ ያጋጭሉበታል። እነሱን ለመስማት እየሞከረ ባለበት ራሱን መቆጣጠር ይከብደዋል። እዛው በቆመበት እየዞረበትም ይወድቃል። በሌላ በኩል ወደ ውጪ በፍጥነት እየሄደች ስምሮ ታክሲንም እየተከታተላት ነው። እረ እባክሽ ተረጋጊ። ምን እያረግሽኝ ያለሽ? ለፈጣሪ ብለሽ ይኸውልሽ አልተረዳሽኝ። መጀመሪያ ምን እያልሽኝ ያለሽ? ቆይ ወዴት ነው የምትሄጂው? ታክሲን፣ ይኸውልህ እጄን ልቀቂ። በቃ መሄድ እፈልጋለሁ። እኔ እኮ ምንም ነገር አልተናገርኩም። አምንሻለሁ ወይም ደግሞ አላምንሽም አላልኩሽም። ልቀቂ ብያለሁ እጄን በቃ እጄን ልቀቂ። በቃ ሱምሩ። በመጨረሻም መኪናዋን አስነስታ ሁሉንም ጥላቸው ትሄዳለች። መኪናዋን በፍጥነት እያሽከረከረች ስቅ ስቅ እያለችም ታለቅሳለች። በእውነት እኔ ላይ የሆነው ግፍና መከራ በሙሉ በፍጹም አይገባኝም ነበረ። እኔ እንደዚህ መሆን አልነበረብኝም፣ ይህም ሁሉ ችግር መጋፈጥም አልነበረብኝም። ምንድነው ጥፋቴ? ኃጢአቴ ምንድነው? ከሰው የተለየ አይገባኝም ነበረ። ልጄ አያምነኝም፣ ታክሲንም አያምነኝም። ከእኔ ውጭ የሚያምኑት እሱም ብቻ ነው፣ ሀሊልም ብቻ ነው። እኔን የደፈረኝን ሰው ግን ያምናሉ። እንዴት አንድ ሰው እንኳ የሚያምነኝ ሰው አጣለሁ። በመጨረሻም ታክሲን መኪናውን እያሽከረከረ ስምሮን ይከታተላል። ምን እያደረግሽ ነው ያለሽው? ቆይ ስምሮ፣ እንዴት እንደዚህ ታረጊያለሽ? የት ነው ያለሽው? አሁን እሺ የት ነው ያለሽው? ስልክ ይደውልላታል። አንሺው ብይሻለሁ፣ ለፈጣሪ ብለሽ። ስምሩ ስልኩን አሽ እንደ ደውልላት ካየች በኋላ ስልኩን ትዘጋዋለች። በእርግጥ አታነሳም። ዝም ብዬ እኮ ነው ደወልኩት። ታክሲን ስልክ እኮ አታነሳለህም። እንደዚህ ሆና እንዴት ታነሳላለች? ምን አይነት ቦኝ ነህ? ከዚህ በተጨማሪ እንዴት የምትወዳ ማለት እና የምታፈቅራትን ስምሩን የምትናገረውን ነገር ጥርጣሬ ውስጥ አስገባለ ለምንድን ነው እሱ ያላመንካት እንዴ እስከ ዛሬ ድረስ የተሰቃየችው ስቃይ አይበቃም ወይ ለምን አላመንካትም አንተ ራሱ ተጨማሪ ስቃይ ወንክባት እያለ ታክሲን ብቻውን ይለፈልፋል በእውነት ስምሩ ይቅርበ ይበቃ ለፈጣሪ ብለሽ እሱ እየተከታተላት እንደሆነ ካረጋገጠች በኋላ ስምሩ ወደ ቀኝ ታጥፋ መኪናዋን ዞር ታደርጋለች ይሁንና ግን እሷ የት እንዳለች ያላወቀው ታክሲን በፊትለፊት እያሽከረከረ ይሄዳል ስልክ ደጋግሞ ይደውላል የደውሉለትን ደንበኛ ማግኘት አይችሉም ስልክሽን ጭራሽ ትዘጊያለሽ? ትምሩ ስልኩን ክፈችው እያልኩሽ ነው። ትምሩ ስልኩን መክፈት አለብሽ። በሌላ በኩል ሳሎን ራሱን ስቶ የወደቀው ኖህ፣ ሰራተኛዋም እየሮጠች ትደርሳለች። እንዳየችውም ተደነግጣለች። አይሆንም፣ በፍጹም አይሆንም። ኖህ ኖህ፣ ልጄ ምንድን ነው እሱ? ይሆን ወይ ፈጣሪ ሆይ። አምቡላንስ፣ አምቡላንስ ጋር ልደውል። እጇ ላይ ሽቶ ካደረገች በኋላ ወደ አፍንጫው ጠጋ እያደረገችም ታሸተዋለች። ኖህ ኖህ፣ አይሆንም፣ ኖህ አምቡላንስ፣ ምንድን ነው እሱ የተፈጠረው? እያለ ግራ እየተጋባ መተንፈስ ይጀምራል። ተንስ፣ ተንስ እባክህ ለፈጣሪ ብለህ ልጄ ተንስ እባክህ። ምንድነው እሱ ይሆንከው? ኖህ ተንስ፣ ተንስ። አምቡላንስ ጋር እየደወልኩ ነው፣ አይዞህ። አይሆንም፣ አይሆንም፣ አትደውይ እባክሽ። መሆን የለበትም ኖህ። መደውል አለብኝ። አንድ ደቂቃ ብቻ ቆይ። ደህና ነኝ፣ ደህና ነኝ። ይኸውልሽ፣ አትጨነቂ፣ አትደውይ። በቃ ደህና ነኝ፣ ተሽሎኛል አሁን። እህት፣ ይኸውልሽ፣ ደህና ነኝ። በቃ ለማንም ደግሞ እንዳትናገር የተፈጠረውን ነገር። ምንም አልሆንኩም፣ ይኸውልሽ፣ እርቦ የነበረ ለዛ ነው የወደኩት፣ ለዛ ነው። ምን እያልክ ነው ያለኸው? ምንድነው እሱ የምትናገረው ኖህ እንዳንተ አይነት ወጣት ሰው እንዴት ዝም ብሎ ይወርቃል? ንገረኝ። በእርግጠኝነት የታመምከው ነገር መኖር አለበት። ስለዚህ ዶክተር ሊያገኝ ይገባል። በቃ ተረጋጊ። ይኸውልሽ እኔ ሄዳለሁ፣ በቃ ሆስፒታል ራሴ ሄዳለሁ። ነገር ግን አያስፈልግም። ይኸውልሽ ምን መሰለሽ፣ እኔ ከጧት ጀምሮ ምንም ነገር አልበላሁም። ለዛ ነው እንደውም። ይልቅ የሆነ የሚበላ ነገር አዘጋጅልኝ። በቃ ደህና ነኝ አሁን። ቻኮሌት ነገር ምናምን፣ ምግብ ነገር አዘጋጅልኝ። በጣም ጥሩ ይሄ ይሆነኛል። ይኸውልሽ በጣም አመሰግናለሁ። ነገር ግን ይኸውልሽ ሆስፒታል መሄድ ይኖርብሃል። ተረጋጊ እኮ አልኩሽ። ከዚህ በተጨማሪ ለማንም እንዳትደውይ፣ ለማንም እንዳትናገሪ፣ ለእህቴም ቢሆን፣ ለወንድሜ ታሴ፣ ለማንም ስለምትናገር ይለማይ አልናገርም። ነገር ግን ዶክተር ጋር መሄድ ይኑርብሃል። ልጄ ምንም ችግር የለውም እኮ ልውሽ አዳምጭኝ። እኔ የግል ዶክተር አለኝ፣ ይመለከተኛል፣ እሱ ቼክ ያደርገኛል። በሌላ በኩል ታክሲን መኪናውን በፍጥነት እያሽከረከር ይናገራል። የት ነው ያለሽው አሁን? የት ገባች? ይባላል። ሱምሮ የት ነው ያለሽው? ለፈጣሪ ብለሽ። በዚህ መሃልም ስልክ ይደውልለታል። ሄሎ ኖህ፣ እየሰማው ነው ወንድም ታክሲን፣ ማየን አገኛት? አላገኘኋትም፣ አላገኘኋትም። እባክህ በጣም በፍጥነት እያሽከረከርኩ ነው ያለሁት፣ ነገር ግን በፍጹም ላገኛት አልቻልኩም። በእርግጠኝነት በጣም በፍጥነት እያሽከረከረች መሆን አለበት ማለት ነው። ደውልክላት? ደውዬላት ነበረ፣ ስልኳ ዝግ ነው። ወይ ፈጣሪ ወይ፣ አሁን ታዲያ የት ሄደች? ይባላል። እማዬ፣ እኔ ምንም አላውቅም፣ ኖህ፣ ምንም አላውቅም። እምታውቀው ጓደኛ፣ ዘመድ፣ ምናምን ልትሄድበት ምችልበት ቦታ ይኖራል። ኖህ፣ ንገረኝ እባክህ፣ በጣም ግራ ገብቶኛል። ታክሲን፣ እቤት መቀመጥ አለብኝ። አሁን ምን ማረግ ይሻላል? አንተ ከቤት በፍጹም እንዳወጣ የውልህ፣ ኖህ፣ አንተ እዛው ጠብቀኝ፣ እኔ እየፈለኳን ያለሁት ከተረጋጋች በኋላ ምናልባት ትደውልናለች፣ ደውልናለች ወይ ደግሞ ተመልሳ ትመጣለች። እሺ በቃ ወንድሜ፣ ታክሲን፣ እሺ ይህን ያለሽ ይባላል። አሁን ስምሩ የትን ያለሽ? ወይ ፈጣሪ ወይ ባክር። በመጨረሻም ስምሩ መጥፋቷን ሁሉም ሰው ከሰማ በኋላ በአንድ ላይ ተሰብስበው፣ እናቷ እንዲሁም ደግሞ ልጇ ሜሊክ ከታክሲን ጋር ባሉበት ሪከርድ እያደረገች ሜሊክ የድምፅ መልእክትም ለእናቷ ትልቃለች። እማይ ከአያቴ ጋር አብረን ሆነ ነው። ይህን ድምፅ መልእክት እንበለከልሽ። በእውነተኛ ስለ አንቺ በጣም አስበናል፣ ተጨንቀናል። እባክሽ ለፈጣሪ ብለሽማ ከዚህ የበለጠ እንድንጨነቅና እንድናስባት ታደርጊን። እባክሽ እኛ ሁላችንም ቢሆን የአንቺ ቤተሰቦች ከአንቺ ጋር ነው ያለ ነው፣ ከአንቺ ጎን ነው ያለ ነው። ምንም ተፈጠረ ምንም፣ ከአንቺ ጋር ነው ያለ ነው። እኛ በጣም እንወድሻለን። ሚሊክ ንገሪያት። እኔም ከልቤ እንዳዘንኩ ንገሪያት። ይቅርታ ብለሽ ንገሪልኝ ባክሽ፣ እያለ ታክሲን ይናገራል። ሜሊክም ትናገራለች፣ ወንድሜ ታክሲ፣ እየተናገርከውን ነገር እማዬ ትሰማለች፣ ሪከርድ እያደረግኩ እየላኩ ነው ያለሁት። የሜሊክ አያት እየተናደደችም፣ እንሂድ በቃ ከዚህ ልጅ ሜሊክ እንሂድ። በሌላ በኩል በነጋታው ጠዋት ዘመድ አዝማድና ቤተሰብ ሁሉም በተሰበሰበበት የሻክሚት የቀብር ስነ ስርዓት ላይ ናቸው። ሁሉም ጥቁር ለብሷል፣ ሁሉም አዝኗል። ልጆቹን የሻሜትን ልጆች ሁሉም እየተሰናበተ ነው። አላህ ከእናንተ ጋር ይሁን። አላህ ከእናንተ ጋር ይሁን። ሐርካ ከያቷን ያት ጋር ሆና ስቅስቅ እያለች እያለቀሰች እንቧ በጉንጯ ላይ እየፈሰሰ ነው፣ ሀዘኑን መቋቋም ከብዷታል። ህክመትም እየተራመደች ወደ ሀርካ ጋር ትጠጋለች። ሃርካ ልጅ ወንድምሽ ይዛት ይሄን ያለው እሱ ብቻ ነው የጎደለው እሱ የለም እዚህ፣ የት ሄዶ ነው በዛሬው ቀን? አክስቴ እኔ የት እንዳለ ወንድሜ አላውቅም። ምን ማለት ነው ይዛት የለም ማለት ምን ማለት ነው? ወንድምሽ እኮ ነው የእኔ ሄደው ቆያ ልጅ እንዴ በአባቱ የቀብር ስነ ስርዓት ላይ መገኘት የለበትም ወይ? ምን አይነት ነገር ነው እናንተ ልጆች ብቻንም እየተናደደ ዝም ብሎ ይመለከታል። አክስቴ አባቴ ውልሽ እዛ የተጠረበው ድንጋይ ውስጥ ተኝቷል። አሁን እኔ ስለ ኢዛት መጨነቅ ይመስልሻል? ስለ እሱ መጨነቅ አለብን። አክስቴ አባቴ ድፍት ትብሎ እዛ ጋር እያየሽው ሬሳ ሳጥኖ አይታይሽ ውልሽ። አንቺ ልጅ የሞተው እኮ ያንቺ አባት ብቻ አይደለም። የኔ ወንድም እኮ ነው። እህቴን ያህት የኔ ያለው ያልጅ ያለበትን ታቂ ያለሽ ያንችስ ምናልባት አንድ ነገር ሆኖ ቢሆን እንዴት ዛሬ እዚህ ስነ ስርዓት ላይ ይቀራል? እንግዲህ ይኸውልሽ ሂክመት፣ ምናልባት ቻን ወደ አንድ ቦታ ልቆ ሊሆን ይችላል። ለማንኛውም አሁን እኛ ሀዘን ላይ ነው ያለነው ሂክመት። ስለዚህ ጉዳይ መብሰል መብሰልሰልም ሆነ መስማት አንፈልግም። እኛን ለቀቅ አድርጊን እባክሽ፣ ለፈጣሪ ብለሽ። ኒሀትም ትጠይቃለች፣ ቻን የት ይሆን ያለው? ኢሳት ወንድምህ፣ እባክህ መቸም ነግረኸዋል አይደለ ዛሬ እንደሆነ የቀበር ስነ ስርዓቱ። እነግርለዋለሁ አክስቴ፣ እነግርለዋለሁ በእርግጠኝነት። አሁን ይደርሳል፣ ይመጣል። አሁን ይዘውት ይመጣሉ። እያለ ሲናገር ግራ እየተጋባ ቤተሰቡ ይደነግጣል። ኒያትም ትናገራለች። ይዘውት ይመጣሉ ማለት ምን ማለት ነው? ምን ማለት ነው ልጄ? ነገሬ እሱ እንደመጣ እንግዲህ ትመለከቻለሽ እነማን ይዘውት እንደሚመጡ። በመጨረሻም መስጊዱ አጠገብ በፖሊሶች ታጅቦ ይዛት ይደርሳል። ይዘውትም ወደ መስጊድ ውስጥ መግባት ይጀምራሉ። ይህን እንደተመለከቱ ጋዜጠኞቹ እየሮጡ ምን ተፈጥሮ ነው? ይዛት አቶ ይዛት በህግ ቁጥጥር ስር ውሏል። ተመልከቱ! ወይ ፈጣሪ ሆይ! ፖሊሶች ናቸው። አሁ ፖሊሶች፣ ዞር በሉ ዞር በሉ! ምንድን ነው የተፈጠረው? እባካችሁ ልታብራሩን ትችላላችሁ? እያሉ በቀኝና በግራ ያሉት ጋዜጠኞች ይጠይቃሉ። የይዛት ቤተሰብ በሙሉ ይደነግጣል። ኤስማም እንዳየችው ኢዛት አርካ ከተቀመጠችበት ትነሳለች። ኢዛት ወንድሜ፣ ሁሉም ይደነግጣል። እራሷን መቆጣጠር እየከበዳት እየጮኸችም ኢዛት እያለች ወንድሜ እያለች አርካ ትናገራለች። ምንድን ነው እሱ የተፈጠረው? ወንድሜ ምንድን የተፈጠረው? ቻል ነገረኝ፣ እባክህ ወንድሜ፣ ምን ሆኖ ነው እባክሽ ተረጋጊ ሃሪካ፣ ተረጋጊ። በኋላ እናወራለን በዚህ ጉዳይ። ወንድሜ ይቻል ምንድነው እሱ የሆነው? ዛት ምን አጥፍቶ ነው በፖሊሶች የተያዘው? እባክህ ንገሬ። ሃሪካ፣ እባክሽ ተረጋጊ። ይህንን ጉዳይ በኋላ እናወራለን፣ በኋላ አስረዳሻለሁ። አይሆንም፣ አይሆንም። ወንድሜ እባክህ ንገሬ፣ ምንድነው እሱ የተፈጠረው? ወንድሜ የሚሆኑ ነው። በአይኖቹ እየተመለከተ ዛት እያዘነ ዝም ይላል። አባቴ እዛ ጋር ተኝቷል፣ እዛ ቀዝቃዛ ድንጋይ ውስጥ ተኝቷል አባቴ። ወንድሜ ደግሞ ታስሯል በፖሊስ እያለች ታለቅሳለች ሃሪካ። እባክሽ ተረጋጊ ለፈጣሪ ብለሽ ተረጋቂ እባክሽ። ምንድን ነው እሱ ያጠፋው ወንድሜ? ምን አጥፍቶ ነው የታሰረው? ባካችሁ ነገሩኝ፣ ነገሩኝ ባካችሁ። ምንድን ያደረከው ይዛት ምንድን ያጠፋው? በድጋሚ ምንድን ነው የሰራው ስህተት? ንገረኝ እባክህ። ጥርቅም አድርገው ሀርካን ይዟታል። ስቅስቅ እያል ታነግሳለች። ምንድን ያጠፋው በድጋሚ? ምን አይነት ወንጀል ነው የሰራው? አንተ ልጅ ንገረኝ ወንድሜ እባክህ። ኧረ ሀርካ እባክሽ ለፈጣሪ ብለሽ፣ ኧረ እባክሽ ተረጋቂ እባክሽ። ትንሽ አየር ማግኘት ይኖርባታል። ወደ ውስጥ ወሰጃት፣ ወደዛኛው ወሰጃት። አዎ በዛ በኩል። ምንድን ያጠፋው ወንድሜ በድጋሚ? ምንድን አጥፍተህ ነው? ሰቡም እየታዘበ ይመለከታቸዋል። በመጨረሻም ይዛት ወደ አባቱ መቃብር እንደደረሰ ስቅስቅ እያለ ያለቅሳል። የአባቱን የሬሳ ሳጥንም ይስማል። እንባዎቹም በጉንጮ ላይ ይፈሳሉ። ገናንም ወደ ውጭ ወስዳ ሃርካን እያረጋገች ነው። እባክሽ ተረጋጊ፣ ይውልሽ። ሃርካ ራስሽን እየጎዳሽ ነው ያለሹ። ተንፍሽ፣ ይውልሽ፣ በረጅሙ ተንፍሽ። እባክሽ ተረጋጊ። እዚህ ጋር፣ እዚህ ጋር ደገፍ በይ መኪናው ላይ። ይውልሽ፣ ራስሽን ማረጋጋት ይኖርብሻል። ሃርካ ተመልከችኝ፣ ተመልከችኝ፣ ራስሽን አረጋጊ። አይሆንም፣ አይሆንም፣ አይሆንም። ይ ዋምጣውልሽ ይህን ጎንጨት በይ። በቃ ተረጋጊ። ራስሽን እኮ እየጎዳሽ ነው ያለሽ። ወንድ የራስሽን ልታጠፊ ነው እንደ አንቺ ልጅ ለምንድን ነው? እሱም አተረጋግም ለአብድ ነው። በእውነት ጃናን ለአብድ ነው። በቃ እኔ ያልቻልኩም ይሄንን ነገር፣ በእውነት በጣም ደክሞኛል። በጣም ደክሞኛል። በቃ አልችልም። በቃ ልክ ነው የተናገርሽው ነገር፣ ሃሪካ። አንቺ ላይ የደረሰው ነገር እጅግ ከባድ ነው፣ ግን መረጋጋት አለብሽ። ምን ማድረግ ይቻላል? እስኪ ይህን ውሃ ጎንጨት በይ ባክሽ። በእውነት ልሻለሁ። መናደድ ይኑርብኝ አይኑርብኝ፣ ምን ማድረግ እንዳለብኝ ራሱ አላውቅም። በአባዬ ሞት ራሱ ምን ማድረግ እንዳለብኝ አላውቅም። ወንድሜ ያለበትን ሁኔታ ተመልከች። በቃ አላውቅም ምን መስራት እንዳለብኝ ለአብድ ነው። በቃ አባቴ ሞቷል። ወንድሜ ታስሯል። ምንድን ነው የቀረኝ ነገር እስቲ ንገሪ። ይውልሽ ሃሪካ፣ እኔም በሆን ይውልሽ፣ ስለ ኢሳት በጣም እጨነቃለሁ አስባለሁ። ለማንኛውም ይውልሽ፣ በረጅሙ ተንፍሽ። አየር ወደ ሆድሽ ውስጥ መግባት አለበት፣ አለበለዛ ትሞቻልሽ ባክሽ። በረጅሙ ስተንፍሽ ደግሞ ይውልሽ፣ አየር ወደ ውስጥሽ ሲገባ ትረጋጊያልሽ ባክሽ። ያ እብድ የሆነ ሰው ምን እንዳደረገ አናውቅም እንግዲህ፣ በድጋሚ ምን እንዳጠፋ አናውቅም፣ ራሱን ምን ውስጥ እንዳስገባ ምን ይታወቃል ብለሽ ነው ይውልሽ። ጀናንን እኮ የከበደ ነገር። አባዬ ሞቷል፣ ዛሬ ይቀበራል። ምን አይነት አስከፊ ጊዜ እያሳለፍኩ እንደሆን ተመልከች። ምንድን ነው እሺ የማረቀው? እኔ ምንድን ነው ማድረግ ያለብኝ ንገሪ። ይኸውልሽ ተረጋጊ፣ ሃሪካ ተመልከችኝ፣ እኔን ተመልከችኝ። ይህንን የውልሽ ሀዘንም ሆነ ይህን መከራ ትወጪዋለሽ። ሰምተሽኛል አይደል? ጠንካራ መሆን አለብሽ። በቃ የተፈጠረው ነገር ተፈጥሯል፣ ወደ ኋላ መመለስ አይቻልም። አሁን ይህንን ሀዘን የመጣብሽን እያንዳንዱን ችግርና መከራ ጮኸሽ ማስወጣት ይኖርብሻል። ወደ ውስጥሽ በፍጹም ይሄን ነገር ማስገባት የለብሽ። የነገርኩሽን ነገር ሰምተሽኛል አደለም ሃሪካ? አዎ፣ ዛሬ ነው ማልቀስ ያለብሽ። ሀዘንሽን በሙሉ ወደ ውጭ ማስወጣት አለብሽ። የፈለግሽውን ነገር ታረጊያለሽ ዛሬ አዎ። ነገር ግን ይሄ ነገር ያልፋ አልገባሽ ሌሎች ከተረጋጋሽ በኋላ ምናልባት ተመልሰን ደግሞ ስለ ይዛት እያንዳንዱን ነገር ከወንድምሽ ትጠይቂዋለሽ። መቼም እዚህ ጋር ብቻችንን ቁጭ አንልም። እንድትረጋጊ ብዬን ያመጣው ወደዚህ። አርጋ ንገርኝ እስኪ ጃና ንገርኝ። እማዬ የት ነው ያለችው? እሺ ቢያንስ እማዬ የት ነው ያለችው? ይሄ ሁሉ ነገር ሲፈጠር እማዬ ለምን ከጎኔ አልሆነችም? ንገርኝ። ተረጋጊ ተረጋጊ። በቃ ምናልባት እኮ እናትሽ አልሰማች ይሆናል። ይህንን ነገር ግን እንዴት አሰማም አገስጥሽ፣ ኒያት አለች። እሷ ትነግራታለች በእርግጠኝነት። ሜሊ ካለች ሁሉም ሰው አለ፣ ነገር ግን እናትሽ የለችም። መቼም ይነግሯታል፣ አደለም እንዴ በእርግጥን። ክፉ ነገር መናገር አልፈልግም፣ ነገር ግን እናትሽ እንደዚ አይነት ነገር ታደረጋለች ብዬ አላስብም። እሱ መሞቱን ሰምታ ትቀራለች ብዬ አላስብም። ሜሴጅ ጽፍ ላት ነበር፣ ደቡ የላት ነበረ ለእናት። አዎ፣ በእርግጠኝነት አባይ መሞቱን አውቃለች። እሱ መሞቱን ካወቀች በኋላ ስልኳን ዘጋች። አየሽ፣ እንደዚህ ማ እናትሽ አታደርግም ይሆልሽ። አባትሽን እኮ ለብዙ ዓመት አግብተው ኖራለች። ቢያንስ አንድ ቀን እንኳን ይኖራቸዋል ደስተኛ ሆነ ያሳለፉት ቀን፣ ያችን ቀን አስታውሳ መታ ትቀብረዋለች እንጂ እንዴት ዝም ተላለች፣ እናትሽ? የፈለገ ብጠላው ባትወደው እንኳን እንዴት እንደዚህ ታደርጋለች? ለማንኛውም ይቅርታ አድርጊልኝ ሃሪካ፣ አፌን መክፈት የለብኝም ነገር ግን ትክክል ነው ያነሳሽው ጥያቄ ሃሪካ። እናትሽ ከጎንሽ መሆን ነበረባት። ታውቂያለሽ፣ በቃ ምንም የቀረኝ ነገር የለም ማለት ነው እኔ በዚህ ምድር ላይ። አዎ፣ ምንም ነገር የለም ብቻዬን ነኝ ማለት ነው በቃ። በፍጹም እንደዛ ማታስብ የውልሽ አርካ፣ በፍጹም እንደዛ ማለት የለብሽም። እኔ ያለው ው ይው አቀፍኩሽ። ምንም ችግር የለም እኔ እንደዛ እንድታስቢ አልፈልግም። ማንም የለኝም ማለት ምን ማለት ነው? እንዴት ይሆናል? እስኪ ነገሪ። እኔ ከጎንሻ አለው ው አቅፌሻ አለሁ ከአንቺ ጎን ነኝ ሁል ጊዜም ቢሆን ከዚህ በተጨማሪ ደግሞ ነው ቢንያሚን፣ ቢሆን አለ ከጎንሽ፣ እኛ አለንልሽ። በፍጹም እንደዚህ እንዳቴ፣ ከዚህ በኋላ ማንም የለኝም እንዳቴ፣ አለበለዚያ እንበሳጫለን፣ እናደድብሻለን። ጥሩ ስሜት እየተሰማኝ አይደለም፣ ጀና። ይኸውልሽ፣ ጥሩ ስሜት እየተሰማኝ አይደለም። ራሴ ልስት ሳይሆን አይቀርም። በቃ ይኸውልሽ፣ በረጅሙ ተንፍሽ እኮ ብዬሻለሁ። በቃ ራሴ ልስት ነው፣ እየተሰማኝ ያለው ስሜት ጥሩ አይደለም። ይኸውልሽ፣ ምንድን ነው እሱ ማድረግ ያለብኝ ታዲያ? ንገሪኝ እስኪ ሃሪካ ምንድን ነው ላድርግልሽ? አይሆንም አይሆንም፣ ይኸውልሽ፣ መረጋጋት አለብሽ ሃሪካ። ደህና ነሽ ወይ? እባክሽ ሃሪካ። ደህና አይደለሁም ደህና አይደለሁም ሁኔታዎች ከተስተካከሉ በኋላ በመጨረሻም በፖሊስ እንደታጀበ ይዛት ወደ አገስቱ ጋር ሂክመት ጋር ይደርሳል ፊት ለፊት ይተያያሉ ጥርሱን እንደነከሰ ይናገራል ይኸውልሽ ከዚህ እስር ቤት ታስወጭኛለሽ አለበለዚያ ጥሩ አይሆንም ችግር ይፈጠርብሻል ሁሉም ተዘጋጅተው በቆሙበት በመጨረሻም ታክሲን ቦታው ላይ ይደርሳል። ሀዘኑንም ለኢዛት፣ እንዲሁም ደግሞ ለቻን ይገልጽላቸዋል። አጎቴ በእውነት ስለመጣ አመሰግናለሁ። በመጨረሻም የሃይማኖት መሪው ሃይማኖታዊ ስርዓቱን ያስጀምራል፣ ጸሎትም ያደርጋሉ። ጸሎት እየተደረገ ባለበት ሜልክ ዞር ስትል ብቻውን እየተራመደ አባቷ ሐሊልም ቦታው ላይ ደርሷል። እሱን እንደተመለከተች ትደነግጣለች። የሃይማኖት መሪው እየተናገረ ነው። ፈጣሪ ወንድማችንን ነፍሱን ያሳርፈልን፣ ነፍሱ በሰላም ትረፍ። ሜልክም ጣልቃ ገብታ ላያቷ ትናገራለች። ምን ሊሰራ ነው የመጣው? ምን ሊሰራ መጣ ደግሞ እዚህ? አያት የተመልከች የመጣውን ሰው ማን ነው ደግሞ ባክሽ? ቀና ስትልም ትመለከተዋለች። ሐሊል እኮ ነው። ዞር ስትል ሂክመትም ትመለከተዋለች ኒሃት ወደ እሱ ጋር እየተራመደች ትደርሳለች። እንደተናደደችም በቦታው ላይ ልክ እንደደረሰች በጥፊ ትመተዋለች። አንተ ማትረባት ሰይጣን! አያቴ ባክሽ ተረጋጊ፣ ተረጋጊ እያለች ሜልክ ትናገራለች። ሰውም እየተደናገጠ እነቻንን ጨምሮ ሁሉም ዞር እያሉ ይመለከታሉ። አዎ አንተ ደደብ ነህ፣ ማትረባ ሰይጣን ነህ ምን ሆነሻል? አንቺ ሴትዮ፣ ምንድን ነው እሱ? ምን እያደረግሽኝ ያለሽ? እንዴት ትመችኛለሽ ያለሽ? አንተ እዚህ ቦታ መገኘት አይገባም። ዞር በላሁን ከዚህ ጠፋ ብያለሁ። ማትረባ ሰይጣና አንተ። እባክሽ እባክሽ፣ አያቴ፣ ባክሽ ተረጋጊ። አክስቴ ኒያት፣ እባክሽ ተረጋጊ፣ መረጋጋት አለብህ። በመጨረሻም ከቦታው ላይ እየተራመደ ሀሊልም ይሄዳል። ታክሲንም ይጠይቃል። ወይዘሮ ኒያት ላደረገው ነገር የእጁን ያገኛል። እቀጠዋለሁ። እኔ አዎ፣ የእጁን ያገኛል። ለዚህ ደግሞ እኔ ቃል እገባልሻለሁ። ትቀጠዋለህ አይደለም? ታክሲን አንተ እኮ ልጄን አላመንካትም። የምትናገረውን ነገር በፍጹም ልታምናት አልቻልክም። አይደለም እንዴ? እሱን ሳይሆን የቀጣኸው ልጄን ነው የቀጣኸው። አዎ፣ ዞር በላ አንተም፣ ብትሆን ከዚህ ዞር በል። በሌላ በኩል ሀሊል እየተናደደ ብቻውን እየተናገረ ነው። በእውነት ሁሉም ሰው እብድ ነው ያለው፣ እዚህ ሁሉም እብዶች ናቸው፣ ጤነኛ ሰው የለባቸውም። ተመልከቷት እችን ማትረባ ሴት እንዴት በጥፊ ትመታኛለች? እኔ እንዴት እንደዚህ ታደርጋለች? ትንሽ እንኳን አታፍርም ወይ? እንደ ድሞዋ እንኳን አታስብም ወይ? ሀሊል ሀሊል እያለችም ከኋላ እየሮጠች ሂክመት ትደርስበታለች። ምን ልሰራ ነው የመጣሁ አንተ ምን ታደርግ መጣህ እዚህ ቦታ ጭንቅላት አይሰራም ወይ ባዶ ነው ወይ ጭንቅላትህ ይኸውልሽ ስለኔ ጭንቅላት ከመጠየቅሽ በፊት ሄጅና ጠይቂያት ያችን አሮጌት ጠይቂያት የእሷ ጭንቅላት ይሰራል አይሰራም የሚለውን ጠይቄ ጭራሽ እኮ ዝም ብላ ነው ተነስታ እኮ ሰላምታ እንኳን አልሰጠችኝም ዝም ብላ እኮ ነው መታይ ተማታችሁ ስለ እሷ እርሳው አንተ ግን ምን ልትሰራ መጣ እዚህ ቦታ እዚህ ቀብር ስነ ስርዓት ላይ ለምንድን ነው የተገኘው ይኸውልሽ ለይዛት እየደወልኩለን ነበረ ስልካ ያነሳ አንቺ ደግሞ ስለዚህ ጉዳይ ምንም ደንታ የለሽም ነበር ከመጀመሪያው ጀምሮ ምን ነበር የተነጋገርነው ነው ንገረኝ አንተ እርስ በርሳችን እንተማመናለን አልተባባልንም ወይ? አዎ ጃን ያሳሰረው ወንድሙን፣ አሳስሮታል በቃ እስር ቤት ያስገባው እሱ ነው። በመጨረሻ ሰው ከታሰረ በኋላ በፖሊስ ታጅቦ መጣ። ምን እያልሽ ነው ያለሽው? ምንድን ነው ያልሽው? አትበልኝ። የተፈጠረው ነገር እንደዚህ ነው። እዛት ያንተን ስል ካላነሳን ብሎ ሳይሆን ታስሮ ነው እያልኩ ነው ያለሁት። ሁሉም ሰው ይኸውልህ ራሱን መቆጣጠር አግቶታል፣ ይገባሃል? ሁሉም ሰው ጫፍ ላይ ነው ያለው። አንተ ምን ልሰራ አመጣ ወይ? ቆይ አንድ ጊዜ አልገባኝ። ሂክመት ከእዛት ጋር ምን ያገናኘዋል? ንገሪኝ። ለምንድን ነው እዛት የታሰረው? ከኛ ጋር መቼም ግንኙነት የለውም አይደለ እኔም ማቀው ነገር የለም፣ በምን ምክንያት እንደታሰረ። ወደፊት ግን የሚያቀው ይመስልሻል? በእኛ መካከል ያለውን ነገር እኔም ማቀው ነገር የለም ይሆናል በጣም ጥሩ በቃ ይኸውልሽ አሁን መረጋጋት ይኖርብን አልገባሽ የተናገርሽው ነገር ትክክል ነው ሂክመት እዚህ ቦታ መገኘት አልነበረብኝም ነገር ግን ምን ታደርገዋል ለራስን መቆጣጠር የምችል ሰው አይደለም ማለት ለምንድን ነው እሱ እዚህ ቦታ የተገኘው እዚህ ቦታ ለምንድን ነው የመጣው ንገረኝ ሰምሮ ለማየት ነው አይደለም የመጣው በፍጹም አይደለም እንደዛ ምን ማለት ነው አይደለም ማለት ምን ማለት ነው ንገረኝ እየተባባሉ እርስ በእርሳቸው ይፋጠጣሉ ውድና የተከበራቸው ቻናሎችን ተከታታዮች መንታ መንገድ ድራማ ይቀጥላል ለቻናሉ አዲስ የሆናቸው ደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከመጨረሻው ድረስ ይችላሉ በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።